እኔ ወደ ኦፕራሲዮን ብላክ ብዙ መድኃኒቶች ይገዛሉ። ያንን እንድታረግልኝ አለቀች የጠያቁት ማለት ነው። ሀላፊነት አልወስድም ብሎኛል። ያለሰልኝ መውለድ ሞት መነሳት ነው። ያኔ ልገባ ነበረ ወደ ውስጥ ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ ሰላማችሁ ያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ በዝዝት ትርፍርፍ በልኝ። እንደምን ሰንብታቸዋል? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። እኔ ጋለ ሰላም፣ እኔ ጋለ ሙሉ ጤና፣ እናንተ ጋም እንዲሆን የዘውትን ምኞቴም ጸሎቴም ነው። ባንቺ የተዋሂዶ ልጅ ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። በአዲስ ቪዲዮ ስመጣ እንግዲህ ታምኔሉን እንዳያችሁት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ትማሩበታላችሁ ብዬ አስባለሁ። ሁላችሁም ሸገር ሸንገር ሸገር ኢንፎ ላይ ይህን የእይታችንን ታሪክ ሰምታችኋል ብዬ አስባለሁ። በጣም የሚያሳዝን ታሪክ ነው፣ ያላት መግቢያው ላይ እንዳያችሁት ለማንኛውም ቪዲዮን እኔ እና ተመልሰን ወደ ሀሳባችን እንገባለን። ሁላችሁም ቪዲዮንም እዩ፣ ከዛ በኋላ እኔ የምሰጣችሁ ሀሳብ ይኖራል። ቀጥታ የወጣሁት ቲክቶክ ላይ መጣሁት፣ በቃ እነዚህ ልጆች እርዱልኝ ብዬ ማለት ነው። ስወጣ የልጆቼን ፎቶ እና የእሱን ፎቶ ፖስት ስቼ ነበረ። ችግርሽን ገልጸኝ ሰዎች ድጋፍ እንዲያደርጉ እንዲያደርጉልኝ ተናገርኩኝ። ቀጥታ የመጣቸው ሁለተኛው ፍቅረኛው መጣች። ሁለተኛ ከአንቺ ቀጥሎ ከኔ ቀጥሎ ማለት ነው። እና የእኔ የእሷን ፎቶ ለቅቄ ነበር፣ አንድ ላይ የተነሱት ቴሌግራም ላይ ለቁት። ስክሪን ሹት አድርጌ ካወራኩት በኋላ ፎቶ እንድሌት አደረገው። ያ ሰዓት የለቀቀው እኔ እንድናደድ ነበረ፣ ለአንቺ እንድታዩ እንዳዩ ነበር የለቀቀው። በቃ አለሙን እየቀጨ ምናምን ነገር እሺ ለማንኛውም ቪ እንደሰማችሁት ነው እንግዲህ ከመጀመሪያ ጀምራችሁ እስከ መጨረሻ ገብታችሁ አድምጡ። ካላዳመጣችሁ፣ በጣም የሚያሳዝን ታሪክ ነው። እውነት ለመናገር ብዙዎቻችን ሕይወታችን ደርሶ አይደለም መማር ያለብን ወይም ደግሞ ማወቅ ያለብን ሰዎች ላይ ሲደርስ ከዛ መማር አለብን ብዬ አምናለሁኝ። እቺ እይታችን እንግዲህ ኳተር ሁለት ዓመት ነው ሁለት ዓመት ከምናምን ሰርቻለሁ አለች። ስትሰራ በራሷ መኖሪያ ፍቃድ ነበር ስትሰራ የነበረው። ሁለት ሶስት ስራ እየሰራች በጣም ጎበዝ ሰራተኛ ነበረች ኳታር ስትኖር እና ከዛ በኋላ የያዘችው ፍቅረኛ እና እንጋባ፣ ስራ ይቅርብሽ ብሎ ሀገር እንድትገባ እና እንድታገባው ጥያቄ ያቅርብላታል እሷም ስለምትወደው እና ስለምታፈቅረው ያን ስራ ትታ ወደሱ ገባች ማለት ነው። መጣች ወደ ኢትዮጵያ። ወደ ኢትዮጵያ ስትመጣ መታ ሶስት ወር ምናምን እንደቆየች ትዳር መሰረቱ። ትዳር መስረተው እያሉ ልጅ ተፈጠረ። መጀመሪያ ልጇን ወለደች። ሰውየው ባለ ሀብት መሆን መስራት እንጂ የሚፈልገው ልጅ አይፈልግም ነበረ። እሷ ደግሞ ያው ልጅ አንደኛ ልጅ እንግዲህ አስባበት ነው የወለደችው። ሁለተኛና ሦስተኛ ልጅ ግን መከላከያ እየወሰደች ምናምን ተፈጠረባት ነው የምትናገረው ማለት ነው ልጅ ግን እሱ አልፈለገም ነበር ልጆች መውለድ ማለት ነው። ያው የራሱ የግል ሀሳብ ስላለው እና ሁለት የተወለዱትን የኔ አይደሉም ብሎ እንደ ካደና መጀመሪያውንም ስትወልድ ሁለቱንም ስትወልድም የመጀመሪያውን ስትወልድም ከኋላ የተወለዱት ሁለቱንም ስትወልድ እንደ ማንኛውም ወንድ ወይም እንደ ማንኛውም ባለቤት ባል የሚደረጉትን ነገሮች እንዳላደረገላት አራስ ቤት እያለች ምንም ነገር ምግብ እንኳን እንዳልተገዛላት ስጋ እንዳልተገዛላት ምናምን እንክብካቤ እንዳልተደረገላት ትናገራለች። ከሁሉም ነገር ከሁሉም ጓደኞቿ ምናምን እንዳሸሻት ትናገራለች። እና በጣም ነው የሚያሳዝነው። በነገራችን ላይ እግዚአብሔርን እኔ እንጃ ለምንድ ነው ግን የሰውን ህይወት እንደዚህ ወንዶች የሚያስተናክሉት? ለምንድነው እንደዚህ የሚሰብሩት ግን ሴቶችን? የእውነት ለምንድ ነው ይሄ የሚያስፈልገው? አሁን ለምንድ ነው ህይወታቸውን እድሜያቸውን እንደዚህ ስብርብርብር የሚያደርጉባቸው ለምንድን ነው እውነት? በጣም ነው የሚያሳዝነው። አስባችሁታል? እረ በስመ አብ። ልጅነቷን ጊዜዋን ሁሉ ነገሯን ምጥጥ ካደረገ በኋላ አልፈልግሽም ብሎ መውጣት። ልጅቱ ያመጣችው ነገር ሁሉ ለቤቷ ነው ያደረገችው። ገንዘቧን ለቤቷ ነው እቃ ያሟላችሁ፣ ቴሌቪዥን፣ ምናምን ነገር ከዛ አስጭና እንዳስገባቸው ለቤቱ ትናገራለች ያመጣችሁ ገንዘብ ሁሉ ወደ እሱ እንደገባ ነው የምትናገረው። ምንም ነገር ገንዘብ እንደሌላት ምንም ነገር ልጆቹ የሚቀምሱ ምልሱትን እንዳጡ ቤት ውስጥ ምንም ነገር እንደሌለና እሱ ጥሏቸው እንደ ወጣ ትናገራለች። ለምን ሴቶችስ ስ ለምንድነው እንደዛ ምን ነው ነው ለምንድነው ከእህቶቻችን የማንማረው? ለምንድነው ከስደት ወተን አስሬ ነይ ብልሽ እንኳን አትጅ በእግዚአብሔር ስም በቃ ማለት ትታቸው አትሉ ስራችሁን አይታመንም። ወንድ ከእናንተ ከእጃችሁ ለመውሰድ ነው፣ ከዛ በኋላ እናንተ ዞር ብሎ ላለማየት። በጣም እኮ ነው የሚያሳዝነው የእኛ ህይወት። እግዚአብሔርን በጣም ያሳዝናል። ለምን እንደዚህ እንደሚሆኑ አላውቅም። ወንዶች እውነት በጣም ግፍ ነው እንዴ! ለእሱ እኮ ነው ልጆች የወለደችው። ሶስት ልጅ ወልዶ ደም ማፍሰስ ማለት ቀልድ ነው እንዴ? እና እሱ ወደ ቤተሰቦቹ እንደሄደ እሷ ደግሞ በጣም ቻሌንጅ በቃ በጣም በጣም ብዙ ፈተናዎችን እንዳሳለፈች ትናገራለች። ከአቅሟ በላይ ሲሆን ደግሞ ቲክቶክ ላይ እሱንም ለጥፋ፣ ልጆቿን በቃ ኢትዮጵያውያን እንዲረዱ እንደጠየቀች ምናምን ትናገራለች። በዛን ሰዓት ደግሞ እሱ የሚጀነጅናት ፍቅረኛው እንደመጣችም ትናገራለች ማለት ነው። እኔ አንድ ልጅ እንዳለው ነው እንጂ የማውቀው ሶስት ልጅ እንዳለው አላውቅም ነበረ ከነጋር ነው ከዛ አሁን ደግሞ ግን ተጨቃጭቀን መግባባት ስላልቻልን ሌላ ፍቅረኛ ይዟል ብላ ትናገራለች። ሚስቱን ቤት ውስጥ አድርጎ እራሱ ከሌሎች ጋር እንደምጀናጀን ምናምን ትናገራለች ልጅቱ ማለት ነው። ሌላ ሴቶችን እንደምጀናጀን እንደመፃጻፍ ምናምን ትናገራለች። እሷ ታውቅ ነበር ይህን ሁሉ ሲያደርግ። እንደ ይሄ ምንድን ነው? ለምን እውነት፣ ለምን ሴቶች እንዶ እንዶ እንዶ እንዶ፣ በእግዚአብሔር እንዶ ምረጡ፣ የምትወርቁበትን ቦታ ምረጡ። ሰዎቹን እስኪ በደንብ በደንብ እወቋቸው። እውነት በጣም ነው የሚያሳዝነው። አሁንም ያሉት እሱ የሚጀነጅናቸው አረብ ሀገር ያሉትን ነው። ይሄ ሁሉም የሆነው ለምንድን ነው? ለገንዘብ ነው። ገንዘብ ፈላጊ ነው ልጁ። አስቡ፣ ገንዘብ ፈላጊ፣ ገንዘብ የሚወስድ ሰው። በጣም እኮ ነው የሚያሳዝነው። የሚበላው ማን ነው? እኛው ሰው ሀገር የምንቃጠል እኛ? ለምድር ልብ የማንገዛው እውነት እኔ በጣም ነው ያሳዘነችኝ። እውነት የሴት ልጅ እንባ ደግሞ በጣም እሳት ነው። ልጁን እንደ እሳት ያቃጥለዋል። ኑሮም አይኖርም፣ ይቅበዘበዛል። ታያላችሁ፣ ይዘገያል እንጂ ሁሉም ነገር ይደርሳል። እና ሶስት ልጅ አቅፋ እንደዛ እንደሆነች እና እሱ እንደፈለገ እየኖረ እንዳለ ትናገራለች። እኔ በጣም ነው ያዘንኩት። እግዚአብሔር የስራውን ይስጠው። እግዚአብሔርን ምን የመሰለች ልጅ ቆንጅዬ ወጣት ልጅ እንደዚህ እድሜዋን ሁሉ ነገሯን አበለሻሽቶ ስራ ሰርታ የምትለወጠዋን ልጅ አታለው እንድትመጣ እንድታገባው ጠይቁ ከሰው ሀገር እስከ ሀገር ቤት ይዟት ሄደ። ከዛ በኋላ ያ ነገር ሁሉ እንድፈጠር አደረገ። አስቡት። ከዛ በኋላ እሷን ትቶ ደግሞ ወደ ሌላ ከዛም አልፎ ተርፎ ሁለቱ ልጆች የኔ የኔ አይደሉም። ምን አላለች እኮ የኔ አይደሉም። አይገሩም እንግዲህ ከቤት አትወጣም። ለጅቱ ቤት ውስጥ ነው የምትቀመጠው። ማንም አይመጣም። የሴት ጓደኛ እንኳን የላትም። የሴት ጓደኛ እንድኖራት እንኳን አይፈልግም። ስለዚህ እሷ ደግሞ እሱን ስለምትወደው ስለምታከብረው ስለምታፈቅረው የእሱን ሀሳብ ተቀብላ ሴት ጓደኛ እንኳን አታደርስም አጠገቧ። አስባችሁታል? ይሄ ሁሉ ነገር እስኪፈጠር ድረስ ነው እንግዲህ ኧረ ሲያሳዝን ግን እግዚአብሔርን፣ እኔ በጣም ነው ያዘንኩት። ኧረ እውነት እውነት፣ የስራውን ስታውቸሩ መድኃኒዓለም እና እህቶች፣ ምን እንላችሁ ነው፣ ተጠንቀቁ። በእግዚአብሔር ስም ተጠንቀቁ ሰዎች። ፍቅረኛ ሊኖራችሁ ይችላል፣ ግን ኑ ስትባሉ ሩጣችሁ እንዳትሄዱ። የራሳችሁን ነገር አዘጋጁ። በቃ የሆነ ነገር ቢፈጠር እንኳን ከሱ ጋር እንትን የምትሉት የራሳችሁ የግል ነገር አዘጋጁ። የምሬን ነው የምላችሁ። ስትሄዱ ደግሞ የቤት ምቤት ብቻ ሆናችሁ አትቀመጡ፣ ስራ ስሩ። እንደሄዳችሁ ልጅ ለመውለድ ብቻ አትሩጡ፣ የራሳችሁን ስራ መስራት አለባችሁ። የቤት ምቤት ሆናችሁ ስትቀመጡ ደግሞ ብዙ ነገር ይመጣል። ትንሽም ብትሆን የራሳችሁን ስራ በራሳችሁ ገንዘብ ሁሉንም እንደወሰዳችሁ ለባላችሁ አትስጡ። ብር እንዴ! ለምንድን ነው እሱ የሚቀበለው? ምንድነው? እሱ የምሬን እኮ ነው እንደወሰዳችሁ አትስቱ። የራሳችሁን ስራ ጀምሩ፣ ስራ እናንተም ስሩ፣ እሱም ስራ። በዚያን ሰዓት መከባበር መዋደድ ይኖራል። አንቺ ወስደሽ ብርሽን ሰተሽ ከጨረሽ በኋላ እኮ የትናንትናው ይረሳል። እሱ ብቻ እንደሚያስተዳድርሽ እሱም ብቻ የሚሰጠውን ገንዘብ እንጂ የሚያዩ ትናንትና የከፈልሽን ዋጋ እኮ አያስብም። ስለዚህ ጥንቃቄ አድርጉ። አብራችሁ ጥራችሁ፣ ግራችሁ በለፋችሁት ባገኛችሁት ገንዘብ ብቻ ቤታችሁ ነው። ያኛውን የሆነን የሆነ ነገር ብቻ አላያድርጉ። የምሬ ነው የምላችሁ። ሴቶች ቆፍጠን በሉ እግዚአብሔርን እንደ ሴት ልጅ በተፈጥሯ ደግሞ የረዳት ልትሆን እንጂ ልታግዘው ልታኖረው አይደለም። ወንድ ልጅ ሴትን ተንከባክቦ ያኖራታል። እሷ ደግሞ የረዳቱ ትሆናለች እንጂ እሷ ተሸክማ። አሁን አሁንማ ቤት ትሰራላችሁ? እቃ ታሟላላችሁ ከዛ መጥቶ ይገባል ሰማንያ ይፈራረማሉ ከዛ በኋላ የሆነ ነገር አውቆ የሆነ ነገር እንትናናል ለብር ብቻ ብሎ ነው አንቺን የቀረበች ከዛ ትጣላላችሁ አንቺ እዚህ ደም ለፍተሽ ደም ተፍተሽ ደርቀሽ ብዙ ነገር እያማረሽ ብዙ ነገር መሆን እየቻልሽ ሳትችይ ቀርተሽ ያገኘሽውን ገንዘብ እሱ ተካፍሎ ይሄዳል በጣም እኮ ነው የሚያሳዝነው ለምን ይሆናል ቦታ ግዙ፣ አስቀምጡ። ወርቅ ግዙ፣ አስቀምጡ። ነገ ብትቸግሩ ትሸጣላችሁ። የምሬ ነው የምላችሁ። የእናንተን ገንዘብ ወስዳችሁ ጥንቅር ብሎ ይቅር። በነገራችን ላይ ፍቅር በብር አይገዛም። ብዙዎቻችን በብር ወንዶችን ለማታለል ብዙ ርቀት የምንሄዳለን። ወንዶችም እንደዛው በብር ሴቶችን ለመግዛት የምንሞክር ብዙዎች አለን። ሊሆን አይገባም እንጂ እንዴት ነው? ብር ሌላ ነው ፍቅር ሌላ ነው በፍቅር አይገ በብር አይገዛም ፍቅር ፍቅር ሃያል ነው ከእግዚአብሔር የተሰጠ ስጦታ ነው ስለዚህ እንደዛ አታድርጉ አታድርጉ ብዙዎቻችን እንደዛ የኋላ ቀር አስተሳሰብ ያለን ሰዎች አለን ብዙ ያለውና ይገርመኛል እኔ እኮ እንደዚህ ያለኝ እንደዚህ ያለኝ ተሸክማችሁ ዙሩ ምን ያደርጋል እሱ ምን ያደርጋል ደስታን ይሰጣል እንዴ? ነገ ትዳር ይዘሽ ቤትሽ ሙሉ ስለሆነ የሚያምር ቤት ስላለሽ ምናምን ነገር እሱ ፍቅር ይሆንሻል ትዳር ይሆንሻል ያኖርሻል ደስታን ይሰጥሻል? አይሰጥሽም። ለሰው እይታም ሊያምር ይችላል፣ ምናምን ለጨለጭ ይችላል። ኑሮሽ ለጨለጨ ካላማረ ምን ዋጋ አለው? ምንም ጥቅም የለው። ዋናው የውስጥ ሰላም ነው። ዋናው መግባባት ነው። መተማመን ነው። አንድ መሆን ነው። የልብ አንድነት ስለዚህ አስቡበት። ፍቅርን አስቀድሙ ከሁሉም ነገር በላይ ስታዋወቁ ሰዎች ምን አለሽ፣ ስንት አመሰራሽ፣ የት ነው የምትኖረው፣ ወንዶ ወንዶንም ቢሆን ሴቶች እንደዚህ ምናምን አታድርጉሽ እንደዛ። የምሬ ነው ምላቸው። ፍቅሪን አስቀድሙ። ማንነቱን አጣሩ፣ ምንነቱን አጣሩ፣ ውስጡን ለማወቅ ሞክሩ። ፍርሃ እግዚአብሔር አለው ወይ? እኔን ይወደኛለሁ ያፈቅረኛለሁ ቤተሰቦቼን ይወዳቸዋለሁ ያፈቅራቸዋለሁ ያከብራቸዋለሁ ወይ? ማህበራዊ ኑሮ ይችላል ወይ? እምለው ነገር በደንብ ማወቅ አለባችሁ። ለእናንተ ክብር ካላችሁ ምወዳችሁ ማከብራችሁ ከሆነ ሰርታችሁ ታገኛላችሁ። ምን አባቱ የምሬ ነው የምላችሁ። አንድ ቤት ስትኖሩ ደግሞ መላወት ይቻላል መስራት ይቻላል ገና ለገና እኔ የወሰድኩትን ገንዘብ ሰጥቼው ምናምን ቤት ሰርቼ ያስገብቸቶ አላደረገው የምር እኔ እንጃ፣ እኔ አላደርገውም። እግዚአብሔር እኔ እዲ ለማ ብዬ እዲ ባልተ ብዬ እሱ እሱ ቤት ሰርቶ ያስገባኝ እንጂ እ ቤት ሰርቼ ምናምን አስገብቼው የቃም ዋልቼ ምናምን እዚህ ላይ ነው ፊት ምለው እሱ ነገ መጫወቻ ላይ ያደረጋኝ ለምነሸኝ እንጂ ምናምን እያለ የማይሆኑ ለማንኛውም፣ አስቡበት እንደዚህ አይነት ህይወት ውስጥ ያላችሁ እህቶች፣ ጓደኛ ኑሯችሁ ነይ ነይ ብሎ የሚያስጨንቅሽ ከሆነ አደራሽን ለራስሽ የምትቆምበትን ነገር ሳታዘጋጅ እንዳትሄጂ። አደራሽን እህቴ ተመከሪ። ሰርታችሁ ደግሞ ሁሉ ነገር ጨርሳችሁ የሆነ ሲጀመር እኮ አብራችሁ የምቆይ ሰው ከንግግሩ ምናምን እኮ ያስታውቃል። ለእውነት የምፈልጋችሁ ሰው ለእናንተ ካለው ቦታ ከንግግር ሁሉ ያስታውቃል። ይሄ ውዴ፣ ማሬ፣ ሞት ኩልጅ ተፈለግኩልሽ የምል አይደለም፣ እሱ አይደለም። ግን ለአንቺ ክብር ያለ፣ ለቤተሰቦችሽ ክብር ያለ ሰው ያስታውቃል። የምሬ ነው ምላችሁ፣ በጣም ያስታውቃል። እኛንን የምንሸወድ ይሄ በትንሽ በትንቁ የምጨቃጨቅ ሰው ምናምን፣ ይሄ የሚቀና ሰው ምናምን፣ እንትን ምል ምናምን አብሯቸው አይቆይም። ጥቅም ፈላጊ ነው። ተጠንቀቁ። እህቶቹ የተጠንቀቁ አትበሉ። እስቲ አስቡ፣ ጊዜያችን እየሄደ እድሜያችን እየሄደ አስቡ እስኪ ስንት ነገር እንደምናሳልፍ። ለምንድን ነው እኛ ጋር እስኪደርስ ድረስ የምንጠብቀው? ከጓደኞቻችን መማር አለብን፣ ከህይወቶቻችን መማር አለብን። ስለዚህ ጥንቃቄ አድርጉ እሺ ውዶች። አሁን ከዚች ልጅ ራሱ ብዙ ነገር መማር አለብን። እግዚአብሔር ለፍቅር የከፈለችውን ዋጋ ይዩ፣ ከዛ በኋላ የሆነባትን ይዩ። ጥንቃቄ አድርጉ። በተረፈ እግዚአብሔር አምላክ የሚሆነን እሱ መርጦ ይስጠን። ቸሩ መድኃኔ ዓለም እሱ ያስበን። ከእንደዚህ አይነት ህይወት እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀን። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሼር ሰንብቱልኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋቸው አበረታቱኝ። ከዚህ በኋላ በአዳዲስ ስራዎች እመጣለሁ እንደ እግዚአብሔር ቅዱስ ፍቃድ። ስላልተመቸኝ ነው። ደህና ሁኑልኝ።